ኤፍራታ የናታንን ልብ በጣም ሰበረችው። እንደማትፈልገው እና ከእሱ ጋር እንደማትቀጥል እንዲሁም ደግሞ ሌላ ባል ልታገባ እንደሆነ፣ ልቧ ሌላ ሰው ጋር እንደሆነ፣ የእሱ ፍቅር ውጥት እንዳለላት ነግረዋለች ማለት ነው። ይሄን የሰማው ናታን ደግሞ በጣም አዝኖና ተክዞ እራሱን እያጽናና ነበረ። ማንም ሰው እንደማይፈልገኝ ከነገረኝ ልክ እንደ ቤዛ ሙጭጭ ብዬ መከራዋን ላበላት አልፈልግም። ከኤፍራታ ፊት መራቅ አለብኝ። ያው ፍቅር ማለት ለሚወዱት ሰው መኖር ማለት ነው። እያለ ነው እንግዲህ ናታን ልቡ ተሰብሮና አዝኖም ቢሆን ግን ደግሞ እያስመሰለ ልክ ደስተኛ የሆነ መስሎ ጥርሱን ፈገግ እያደረገ ነው ማለት ነው። ጽዮን ደግሞ በዛ እብድ ሁናለች። ኤፍራታ ላይ ነብር ሁናባታለች አለች። አራስ ነብር ነው የሆነችባት። አንዴ ቤታችን በአንቺ ምክንያት አስወረስሽው፣ ባዷችን አስቀረሽን። ቤተሰቦቻችን ሲመጡ ይህን ጥያቄ ሲጠይቁን እንዴት ነው ምንመልስላቸው? በዛ ደግሞ ናታን እንደማትፈልገውና እንደማትወደው እንደነገረችው ሲነግራት ከዛ በኋላ ተመልሳ ሄዳ ደግሞ ወንድሜን ምን ተጫወተሽበት? በሱ ልብ ተጫወተሽ፣ ልክ እንደምትወጁ እያስመሰልሽ፣ ግን ደግሞ አስመሳይ ሰውነሽ ነሽ፣ ለሀብቱና ለንብረቱ ብለሽ ነበር እየቀረብሽው በማለት እንግዲህ እየለበለበቻት ነው ማለት ነው። ቤዛ ጋር ሄዳ እንግዲህ ብዙ ነገሮችን እየነገረቻት ነበር። ቤዛ እንድትረዳትና እንድታግዛት ከእስር ቤት ወጣ ከናታን ጎን እንድትሆን እየጠየቀቻት ነበር ማለት ነው። ቤዛም እንግዲህ ኤፍራታ ልታገባ እንደሆን ስትነግራት ሲሆን የበለጠ እብደቷ ይዞባታል። ማለት ነው የመርሳት ችግሩ የለቀቃት ትመስላለች። ግን ደግሞ ዱሊትን ስታያት አላስታወሰችም። ዱሊት በጣም እየፈራችና እየተንሻከከች ነው ስታያት፣ የምታስታውሳት መስሏት ጽዮንን ስታይ መሄጃ መውጫ፣ መግቢያ፣ መድረሻ ጠፍቷት ነበር። ግን ደግሞ እንዳሰበችው ሳይሆን ጽዮን ጭራሽ ማስታወስ ሳይሆን ልክ የድሮ መልካምነቷ ተውሷት እስር ቤት እንድትወስዳት ና ቤዛን እንድትጠይቃት እየጠየቀቻት ነበረ። ኦ ማይ ጋድ ሴትን ለማግባት ወስናለች ማለት ነው። ናታን እንዲጠላት እያደረገች ነው። ምክንያቱም ያፌት ናታን እንዲጠላሽ አድርጊ ብሏት ነበር። ሰው ይሄን ነገር እያደረገች ነው። ናታንም ሁሉም ሰው ለሱ ብላ ይሄን ነገር እንደምታደርግ አያውቁም ነበር። በተለይ ጽዮን በጣም እየተናደደችባት ነው። ኤፍራታን የሆነ ነገር ሁሉ ልታደርጋት ትችላለች ብዬ እየፈረውት። አሁን ጽዮን ናት፣ ከሁሉም በላይ አሁን ትልቅ ጠላት ልትሆናት የቻለችው ጽዮን ናት ማለት ነው። ጽዮን እንግዲህ ተመልሳ ካረሳች በጣም ከባድ ነው። ኤፍራታ ላይ ልትረዳት አልቻለችም። ሐዘን ላይ ሐዘን እየጨመረችባት ነው። ያለፈ ቁስሏን እየቀሰቀሰችባት ነው። ኤፍራታ ለማንም መናገር አልፈለገችም። በራሷ መንገድ ነው ማድረግ የፈለገችው። ምክንያቱም ያፊት ለማንም እንዳትናገሪ የሆነ ነገር ብሰማ ናታንን እንደምትፈልጊው አይሆንም፣ እስር ቤት ነው የምቀረቅረው ስላላት በጣም እየፈራሽ ነው። በመጨረሻ እንግዲህ ሄዋን ያው ከጽዮን ጋር ሄዳ የቤዛ ጋር ያወሩትን ነገር በደንብ ሰምታለች። ይህን ነገር ደግሞ ያው ህዋን የቤዛ ጓደኛ ሳትሆን ፖሊስ ናት። ፖሊስ መሆኗን እንግዲህ ለኤፍራታ ነግራታለች። ኤፍራታ ስታያት ብትናደድም እ የሆነ ነገር ልታደርገኝ ነው የያፌት ሰውና ብላ ብትናደድባትም፣ ግን ደግሞ ቀስ ብላ የኤፍራታ ንዴት ተቋቁማ ልታስረዳት እየሞከረች ነበር። መጨረሻ ላይ እንግዲህ የቤዛ ጓደኛዋ ሳይሆን እኔ ፖሊስ ነኝ የያፌት ሰው አይደለሁም ስትላት ኤፍራታ ድንግጥ ብላ ፊቷ ላይ ያለው ኃይለኝነት ለቆ ወደ ፍራቻ ሲቀየር አይታቸዋል። ሔዋን እንግዲህ ቤዛ ልትፈታ እንደሆነ እየነገረቻት ነበረ። ኤፍራታ ምን አይነት ውሳኔ ትወስን ይሆን? በኋላ ልትረዳት የምትችለው እች ልጅ ብቻ ናት ማለት ነው እንግዲህ የእሷ ጓደኛ ሆና ስለ ቤዛ ሁሉንም ነገር ትነግራታለች ሁሉንም ነገር ስትከታተል ነበር ያፌት ያደረጋትን ነገር ኤፍራታ ከነገረቻት ያፌትን እንግዲህ በቅርቡ በቁጥጥር ስር ያውሉታል ብዬ አስባለው ኤፍራታን ሳያገባ ማለት ነው ቤዛን ግን ከእስር ቤት ሊያስ ወጣት እንደሆነ ያው ለጓደኛዋ ነግራታለች ቤዛ እንግዲህ ይህን ነገር መናገሯ ዋጋ ሳያስከፍላት አይቀርም ማለት ነው እቺ ፖሊስ የተባለችው ሄዋን ምናልባት የእስር ቤት ጊዜዋ ረዝም ልታደርገው ትችላለች። ከእስር ቤት እንዳትወጣ ልታደርጋት ትችላለች። ያፌት እንግዲህ ያው ለሰርጉ ሽርንጉድ እያለ ነው ማለት ነው። በሰርጓ ቀን ጽዮን እንዴት ከጎኗ እንድትቆም ፈለገ? ጽዮንን ደግሞ ለምን ፈለጋት? በነገራችን ላይ ያፌት ያው በናታን ዙሪያ ያሉ ሰዎች ሁሉ እየወሰደ እሱን ማሳዘንና ማስለቀስ ነው የሚፈልገው። እንግዲህ ጽዮንን የሆነ ነገር ሊያደርጋት አስቦ ይሁን አላቅም ብቻ በሰርጌ ቀን ጽዮን እንድትገኝ እፈልጋለሁ። ከይፍራታ ጎን እንድትቆም ስለምፈልግ እሷን ለማ ማምጣታችን ከእስር ቤት ማውጣት አለብኝ እያላት ነበር። ቤዛ ነው። በዛ እንግዲህ ናታን የእሷ እንደማይሆን ታውቃለች፣ የኔ እንደማይሆን አውቃለሁ እያለች ነበር። ግን ደግሞ ስሜቱን እንዲያቀልኝ ያፌት ኤፍራታን እንዲቀመው እፈልጋለሁ፣ ስለዚህ ልረደው እፈልጋለሁ በማለት ከእስር ቤት ልትወጣ ነው። እንግዲህ ተወጣለች ወይስ ደግሞ ሔዋን የሆነ ሴራ ሴራ ታስቀራታለች? ግምታችሁን በኮሜንት አስቀምጡ። ግን ዛሬ በጣም ነው ያዘንኩት፣ ምክንያቱም ናታን እንደዚህ ልቡ ሲሰበር ሁላችንም አፍቅረን የሆነ ሰው ስናጣ በምንወደውና በምን የምናፈቅረው ሰው አለመፈለግን በጣም ከባድ ነው ስሜቱና ፒኑን ለማንኛውም ቀጣይ ምን እንደሚፈጠር ምና ይሆናል ኤፍራታን ማን ይረዳታል ናታን ወይስ ሄዋን ወይስ ደግሞ ቢኒያም ቢኒያምም እንግዲህ ያው ይህን የተፈጠረውን ነገር ባያቅም ናታን የሆነ ነገር እንደሆነ ጠርጥሯል ማለት ነው ተገናኝተው ነበር በጣም አዝኖና ተክዞ ብቻውን ተቀምጦ ቢከፋኝም ግን ደግሞ ያልከፋኝ ለማስመሰል ለጠላቶቼ እንደ ከፋኝ ላለማስመሰል እሞክራለ እያለ ነው ወይስ ደግሞ ያፌት አግብቷት የእውነት ናታን ደፍሮ ድፍረቱን ሰጥቶት ኤፍራታ ሰርግ ላይ ይቆማል። ኤፍራታም እንግዲህ እንዴት ነው ያፌትን ልታገባው የምትችለው? እንዴት ታስመስላለች? እኔ ሰርጎ አለት ሁሉ የምታለቀስ ይመስለኛል። ብቻ ግን ሰርጎ አይሆንም በእርግጠኝነት ሕዋን የምትረዳትና የምታግዛት ይመስለኛል። በቀጣይ ክፍል እስከምንገናኝ ባይ ባይ።